ሰላም ሰላም፣ ጤና ስጥልን ውድና የተከበራችሁ ያስማራች ዩቲዩብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት እግዚአብሔር ሰላምታ ይብዛላችሁ። ያልኩኝ በሀገር ውስጥ በሀገር ውጭ ያላችሁ እንዴት ናችሁ? እኔ ደህና ነኝ። አዲስ ለሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ የሆኑ ለነባሮችም ስለምታበረታቱኝ ከልብ አመሰግናለሁ። እና እንዴት ናችሁ? አለን። እግዚአብሔር ይመስገን ስራ፣ ጤና፣ ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። እግዚአብሔር ይመስገን። ዛሬ እንጀራ እየጋገርን እና በዚህ መልክ ያው እንደ ሀገራችን በምጣድ አይደለም የምንጋግረው በመጥበሻ ነው የምንጋግር እና በዚህ መልኩ እየጋገርን ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ? አለን። እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ሰላምታ ይዛላችሁ። እንዴት ናችሁ?